ቀደም ያሉ ምን ያህል ጥንታዊ የእጅ ጽሑፎች አሏችሁ? ስድስት። እነሱ ማየት ፈልጋላችሁ? የሚከተሉት ናቸው። ቶፕ ካፒ ከምስራቅ ቱርክ፣ ሳማርክላን ከኡዝቤኪስታን፣ ማኢል ከለንደን፣ ፔትሮፖሊታንስ ከፈረንሳይ፣ አልሁሴኒ ከካይሮ እና የመን ውስጥ እጅግ በጣም አስደሳች የሆነው የሳንአ የብራና ጽሑፎች ናቸው። እያንዳንዳቸውን አልፈታም የምንከራከርባቸው እነዚህ ናቸው። በ2014 በእነዚህ ስድስት የእጅ ጽሁፎች ላይ ከዓለም ታዋቂው ምሁር ከዶክተር ሻቢር አሊ ጋር ተከራክሬ ነበር። እሱ አንድም ጥያቄ መመለስ አልቻለም፣ ምክንያቱም እነዚህን የእጅ ጽሁፎች አይተው አያውቅም። እኔ ቢሮዬ ውስጥ ሦስቱ ቅጂዎች አሉኝ እያየ ናቸው ነው ወገኖቼ ያገኘነውን ነገር ልብ ብላችኋል። ከእነዚህ የእጅ ጽሑፎች መካከል ሁለቱ እንኳን ከሰባተኛው ክፍለ ዘመን አይደሉም፣ ከስምንተኛው፣ ከዘጠነኛው እና ከአስረኛው ክፍለ ዘመን ናቸው። ሁለቱ እንኳን አይመሳሰሉ እና ደግሞ ዛሬ ካለን ቁራን ጋር አይስማሙም። ዘጠና ዘጠኝ ፐርሰንት ያህል ምርጥ የሆነው ቶፕ ካፔ ሁለት ሺህ ሁለት መቶ ሰባ የእጅ ጽሑፍ ልዩነቶች አሉት። የሰነአ የመን የእጅ ጽሑፍን ስትመለከቱ ሁለት የተለያዩ የደብዳቤ ንብርብሮች አሉት። በታችኛው ንብርብር ውስጥ ስልሳ ልሳ ሶስት ምዕራፎች አሉት። በእነዚህ ስልሳ ሶስት ምዕራፎች ውስጥ ሰባ ልዩነቶች አሉ። ችግር እንዳለበት ታያላችሁ። ወደ እነዚህ አልገባም። ይህ ካርቦን ዴቲንግ ወይም ሳይንሳዊ እድሜ መለኪያ ነው። ግን የመጀመሪያውን የእጅ ጽሑፍ የሰንአን የእጅ ጽሑፍ ሳይንሳዊ እድሜ ስትመለከቱ በ390 ና በ550 መካከል ተደርገዋል። ሁሉም ቁርአንን ይቀድማሉ። ከእስልምና እና ከመሐመድ በፊት ነበሩ። ካርቦን ዴቲንግ እንደማይጠቅም ያረጋግጣል። ስለዚህ የበርሚንግሃም ፎሊዮስ ተብሎ ከሚጠራ መጽሐፍ ጋር መጡ። የበርሚንግሃም የእጅ ጽሑፍ አስታውሱ፣ በ2015 በኢንተርኔት ሁሉ ነበር። የበርሚንግሃም የእጅ ጽሑፍን ስትመለከቱ ሁለት ብቻ ወረቀት በፊትና በኋላ ነበሩ። 33 ምዕራፎች ብቻ ነው ያለው፣ እና ምን እንደሆነ ትገምታላችሁ? ሁሉም ስለ ሰባቱ የኤፌሶን አንቀላፊዎች ነው። ምዕራፍ 18 ምንም ከእስልምና ጋር ግንኙነት የለውም፣ ስለ ያዕቆብ የመጀመሪያ ወንጌል ነው። ምንም ከእስልምና ጋር ግንኙነት የለውም፣ እና ሁሉም ከእስልምና በፊት ስለነበረው ስለ ሙሴ ታሪክ ነው። እነዚህ ሁሉም በአረብኛ ናቸው እና ከእስልምና ጋር ምንም ግንኙነት የላቸውም። ስለዚህ ምን እየተካሄደ ነው? ጠብቁኝ። ይህንን ሰው ላስተዋውቃችሁ እፈልጋለሁ፣ ዶክተር ዳን ብሩቤከር ባለፈው ቅዳሜና እሁድ ኮንፈረንሳችን ውስጥ ነበር። መምጣት ነበረባችሁ። ይህ ሰው ቁርአንን በዚህ መጽሐፍ ብቻ ዝግ አድርጎታል። ይህንን መጽሐፍ መግዛት አለባችሁ። እሱ ያደረገው ሙስሊሞችን ከቃላቸው በኋላ በመያዝ ባለፉት 1400 ዓመታት ምንም የተቀየረ ነገር ከሌለ እስኪ እኔ ደግሞ የተቀየረ ነገር ካለ ልፈልግ አላቸው። እና ሁሉንም የእጅ ጽሁፎች የተመለከተው እሱ ብቻ ነው። እናም እዛ ላይ ጭማሪዎችን አግኝቷል። እዛ ላይ ጥቂቶችን ማየት ትችላላችሁ። በማጥፊያ ወይም በላፒስ የጠፉትን አግኝቷል። በማጥፊያ ጠፍተው እንደገና በቀይ የተጻፈባቸውን አግኝቷል። ሳይጠፉ በላያቸው ላይ ተደርቦ የተጻፉትን አኝቷል። ተመርጠው የተከናነቡ ወይም የተሸፈኑትን አኝቷል። መሃል ያለው በጣም ብዙ የተሸፈኑ ፊደላትና ቃላት አሉት። ስምንት የተለያዩ መሸፈኛዎች አሉት። በየትኛውም ሁኔታ የተጨመሩት ስትመለከቱ፣ ተደርቦ የተጻፉባቸው ስትመለከቱ፣ ከእነዚህ ልዩነቶች መካከል ማንኛውም ማጣቀሻ ካላችሁ በእያንዳንዱ ሁኔታ ምን ይፈጠራል? የሀፍስ ጽሑፍ ትክክለኛ ይሆናል። ይህ ማለት ለ1400 ዓመታት ሳይሆን ከ1300 ዓመታት ጀምሮ ሳንሱር እየተካሄደ ወይም በአንጓለል እየተካሄደ መሆኑን ያመለክታል። ለ700 ዓመታት እነዚህን የእጅ ጽሑፎች እየቀየሯቸው ነበር። ሁሉም ተመሳሳይ ሽፋኖች ድርብ ጽሁፎችና ልጥፎች እንዲኖራቸው ለማድረግ ወደ ስፒከርስ ኮርነር እንሄድ ነበር። እኔ ለንደን በይርኩ ቁጥር እዛ ሄዳለሁ። በእኔ በግራ በኩል ያለችው አንድ ሜትር ከ57 ሴንቲሜትር የምትረዝመው ቁርአንን ያወደመች ውሃቱን ታሻለች። እናም ይህን መጽሐፍ ስፒከርስ ኮርነር ላይ ለማስተዋወቅ ወሰንን እና እዛ እያለን በቀኝ በኩል ያለው የባንግላዴሹ ታዋቂው ምሁር መንሱር አህመድ መጥቶ ሊያስቆሙ ሞከረ እና እሱ ቁርአንን ከሰባተኛው ክፍለ ዘመን ጀምሮ መከታተል እንደሚቻል እየተናገረ ነበር። እኔም ወደሱ ዞርኩና እሺ አድርገው አልኩት። ስለ የትኛው የእጅ ጽሁፍ እየተናገርክ እንደሆነ አሳየኝ አልኩት። ቶፕካፔ አይደለም ሳማርካንድ አይደለም ፔትሮፖሊስታን አይደለም አልሁሴንንም መጠቀም አትችልም፣ እናም ሰናአንም መጠቀም አትችልም። ምክንያቱም እነዚህ ሁሉ ከስምንተኛው ዘጠነኛው፣ እና አስረኛው ክፍለ ዘመን ናቸው። ወደ ሰባተኛው ክፍለ ዘመን የሚመልሰው የትኛው የእጅ ጽሁፍ ነው? በመጨረሻም በመጀመሪያው መቶ ዘመን ውስጥ ሊያገኙት የሚችሉት ቁርአን 63 በተለይም 6 ጊዜ 96 በመቶ የሆነውን የቁርአን ክፍል እንደሆነ አምኖ መቀበል ነበረበት። ይህም ከ622 እስከ 721 ወይም እስከ 719 ነው። እየተናገረለት ስላለው ስለ 63ቱ አስተውሉ። እነዚህ እሱ ያገኛቸው ክፍሎች ናቸው። ልብ በሉ እኛ እነዚህን ሁሉንም ክፍሎች ተመልክተናል። አንዳቸውም ከላይ ያስቀመጥኳቸው እነዚህን ሃያዎቹን በተመለከተ አንድም መደምደመ ላይ የደረሰ ሰው የለም። የሚከተሉት ዘጠኙ በሙሉ የሚመጡት ከ719 በኋላ ነው። ስለዚህ እነዛን ዘጠኙ መጠቀም አልነበረባቸውም። እናም ቀጥሎ ያሉት 34ቱ ማንኛውም ሰው ምንም ስራ አልሰራባቸውም። ይህም ማለት በመሰረቱ ሙስሊሞች ያደረጉት ነገር አለው ማለት ነው። በእጅ የተገለበጡ ቅጂዎችን ወይም ቁርጥራጮች ፈጥረዋል። ከእነዚህ መካከል አብዛኞቹ አንድ ወይም ሁለት ጥቅሶች ብቻ ናቸው። 96 ፐርሰንት ለመድረስ 63 ለማምጣት ሞክረዋል። ሆኖም ከእነዚህ መካከል አንዳቸውም ቢሆኑ ከእስልምና የመጀመሪያው ክፍለ ዘመን የመነጩ ሊሆኑ አይችሉም። ወድጄዋለሁ፣ ስራዬን ቀላል ያደርግልኛል። ስለዚህ የትኛውም በትክክል ዋጋ የለውም፣ ምክንያቱም ሁሉም ወይ በኋላ የተደረጉ ናቸው ወይም ጊዜያዊ ቀናት የተሰጣቸው ወይም ደግሞ ምንም የሚያግዝ ማስረጃ የሌላቸው ናቸው። ስለዚህ አሁን በእጃችን ያለው ቁራን ከየት መጣ? ይህ መጽሐፍ በ1924 መሐመድ አልሁሳኒ አልሃዳድ በተባለ መሆኑ የተመረጠው ለምን ምክንያቱም በካይሮ ከተማ በሚገኙ የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል እንዲህ ያለ ችግር ነበረባቸው ለጥያቄዎቹ ሁሉ 30 የተለያዩ መልሶች ነበራቸው ወደ መሐመድ አልሁሳኔ አልሁዳድ ሄደው አንዱን ምረጥ አሉት እናም እሱ ይህን መረጠ ሌሎቹን 29 ምን አደረጓቸው ናይል ወንዝ ውስጥ አሏቸው ቀደም ብዬ እንዳልኩት በዚህ እንደሚያስወግዷቸው አስበው ነበር ሀቱንታሽ የምትባለዋን አንድ ሜትር ከ57 የምትረዝመውን አልጠበቁም በ2013 ሊያገኟቸው ወሰኑ ሆኖም ግን በ1936 አንድን ቁርአን መምረጥ በጣም የተሳካ ነበር። ከዛም ለመላው የግብፅ አገር ቁርአን ሆኖ ተመረጠ። በ1985 የሳዑዲ አረቢያ መንግስት ያ ሞዴል ምን ያህል ስኬታማ እንደነበረ አየ። ስለዚህ በ1985 ለዓለም ሁሉ መረጡት። እዚህ ካላችሁት መካከል በ1985 በህይወት የነበራችሁት ምን ያህሎቻችሁ ናችሁ? እባካችሁ እጆቻችሁን አንሱ። ይህ ማለት እጃችሁን የነሳችሁት እያንዳንዳችሁ አሁን ከቁርአን በላይ እድሜ ያላችሁ። ወይኔ! ይህ እንዳረጃችሁ እንዲሰማችሁ ማድረግ ነው።